የሚያስብለው ነው እንደው እንዲህ አይነት ድራማ እንዲህ አይነት ቲያትር በመስራት ነው ወይ የክርስቶስን ወንጌል የምትሰብኩት? እመቤታችን ቅድስት ድንግል ማርያም የመላእክትን ምስጋና የሰማች የመላእክትን ብስራት የሰማች ድንግል ማርያምን እንዴት አጋንንት ያለበት ሰው ሊጠራ ይችላል? እናንተ እንኳን ስማችን ሲጠራ አጋንንት ይንቀጠቀጣል ፊት አይቆምም የምትል አንተ አጋንንት እያስወጣ ግን አጋንንት ያደረባት ሴት ግን የምጠራው የማንን ስም ነው የማርያምን ስም ምን አይነት ድራማና ድንቁርና ነው ሬጂ እንደዚህ የሚያስረግጥ ዲስኮ የሚያስጨፍር ሰውዬ በእመቤታችን ስም የገባ አጋንንት ነው ይሄ ያለመማር ነፃ የመሆን ውጤት እውቀት አልባ የመሆን ውጤት እግዚአብሔርን ያለማወቅ ያለመፍራት ውጤት ፍሬ ነው የተማረ ሰው ግን እንዴት ይላል መሰላችሁ እንኳን እንግሊዟ ንግስት ኩን ኤልዛቤት አወር ሌዲ ትባላለች ስለዚህ ቅድስት ማርያምን እመቤታችንን በላት እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም የአቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም አንድ አዳኝ ነው ያለው በዚህ ምድር በተራራ ላይ ወጥተ ጉድጓድ ውስጥ ገብተ የምታድነው የምታገኘው ድነት የለም እኛ እንደዚህ የነቢይና የፓስተር የምትሏቸውን ጫማና እንትን እንጋ እንሳም እነሱን እየዳሰስን እንባረክ። ምንድን ነው አሁን የምትፈልገው? እስቲ እናንተ ቤት ስርዓት የለም ወይ? የራሳችሁ ትምህርት የለም ወይ? ኦርቶዶክስን ካላነሳችሁ ቤተክርስቲያንን ካልነቀፋችሁ ቅዱሳንን ካልተናገራችሁ ወንጌል አይሰበክም? ምን የሚሉትን አሁን ይሄ ይሄ አሁን ያሰማዋቸው ማለት ይሄ ነው። እነዚህን ህፃናት ምንም ያላወቁ ህፃናት ቤተሰቦች ለተድላ ለደስታ ብለው ለምድራዊ እና ለስጋዊ ነገር ብለው እንዲህ እንደምታዩት እንደዚህ ዳንኪራ ሲያስረግጧቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ ኦርቶዶክሳውያን ኢትዮጵያውያን፣ ኤርትራውያን ሁላችሁም የእግዚአብሔር ቤተሰቦች በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው ዛሬም በተለያዩ ርዕሰ ጉዳዮች ከእናንተ ጋር ቆይታ እናደርጋለን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዩቲዩብ አልጎሪዝም እንደሚነግረን ብዙዎቻችሁ ሰብስክራይብ ሳታደርጉ ትመለከታላችሁ። ስለዚህ ምንም ጉዳት የለውም። ሰብስክራይብ ብታደርጉ ቻናሉን ታሳድጋላችሁ። ኦርቶዶክሳዊነትን በጋራ በአንድነት እንሰብካለን። ስለዚህ ጣታችሁን በመጠቀም ሚዲያውን ሰብስክራይብ በማድረግ በዚህ ዓመት ከፍተኛ አገልግሎታችንን እንድናሰፋና እድገት እንድናመጣ እንድታግዙ በእግዚአብሔር ስም ጠይቃችኋለሁ። ሰብስክራይብ አድርጋችሁ የምታዩ ደግሞ ለወዳጅ ለዘመዶቻችሁ ሼር በማድረግ ላይክ በማድረግ አልጎሪዝም ወደፊት እንዲያወጣው እንድታደርጉ ጠይቃችኋለሁ። ከአፍታ ቆይታ በኋላ ስንመለስ በተወሰኑ ርዕሰ ጉዳዮች ቆይታ እናደርጋለን። አብራችሁ እንቆዩ። ተመልሽ ያለው የተወደዳችሁ ተመልካቾቻችን የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ ሚዲያውን ሰብስክራይብ በማድረግ አጋርነታችሁን እንዲሁም ደግሞ ኦርቶዶክሳዊነታችሁን እንድታሳዩኝ እጠይቃችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ዛሬ የተወሰኑ ርዕሶችን እናያለን። ከዛ አስቀድሞ ግን እንደው ጥቂት ነገር ማለት ፈለግኩኝ። እንደው አጠር አጠር አድርጌ አራት ነገሮችን ማለት ፈልጋለሁ የተወሰነ ምስሎችን እያሳየኋችሁ የመጀመሪያው እንግዲህ እግዚአብሔር የፈቀደለት ሰው እግዚአብሔር የረዳው ሰው ኦርቶዶክሳዊ ይሆናል። ኦርቶዶክሳዊነት ደግሞ በእውነት መንፈሳዊነት ነው፣ እግዚአብሔርን ማግኘት ነው፣ ከእግዚአብሔር ጋር መገናኘት ነው፣ ከመላእክቱ ጋር ማመስገን ነው፣ ከቅዱሳኑ ጋር መዘመር ነውና እንደው በእውነት እነዚህን እስቲ ህፃናት እዩዋቸውና በዚህ አጋጣሚ ቤተሰቦቻቸው የሚያዩ ከሆነ ንጽጽሩን አይተው ያሉበትና የቆሙበት መሰረት ምን ያህል ሐሰተኛ እንደሆነ እንዲገነዘቡ ነው። እነዚህ ህፃናትን ተመልከቷቸው። እንግዲህ እነዚህ የተመለከታችኋቸው ህጻናት በቤተ ፕሮቴስታንት ያደጉ የፕሮቴስታንት እምነት ተከታይ ልጆች ናቸው። እንግዲህ እንዳያችሁት ህፃናቱ በጉራግኛ ጭፈራ ያቀለጡት ነው እግዚአብሔርን ጌታን እናመልካለን ብለው እና እና በጣም ነው የሚያሳዝነው። ቃየልና የቃየል የቃየል ልጆች ዓለምን ያውቁባታል እንደሚል መጽሐፍ እነዚህን ህጻናት ምንም ያላወቁ ህጻናት ቤተሰቦች ለተድላ ለደስታ ብለው ለምድራዊና ለስጋዊ ነገር ብለው እንግዲህ እንደምታዩት እንደዚህ ዳንኪራ ሲያስረግጧቸው እናያለን። ህፃናት ግን በመላእክት አይነት ዝማሬ እግዚአብሔርን በማክበር በእውነት በትክክል መንፈስ ቅዱስ የቃኘው ዝማሬ እንደዚህ ዝማሬ እንግዲህ እንደተመለከታችሁት መንፈስ ቅዱስ ያለበት ዝማሬ እግዚአብሔር የሚከብርበት ዝማሬ በላይ በሰማያት መላእክት የሚያመሰግኑት ዝማሬ ልብሳቸውን በበጉ ደም ያጠቡ የሚያሰሙት ድምፅ እና ዝማሬ የትኛው እንደሆነ መገመት አያስቸግርም። ምክንያቱም ያኛው ቀድሞ ያሳየኋችሁ አለማውያን ዘፋኞች የሚያደርጉት የሚዘፍኑት ዘፈን ሲሆን በኋላ ላይ ኦርቶዶክሳውያኑ ሕጻናት ደግሞ የዘመሩት ዝማሬ የመላእክት ዝማሬ እንደሆነ ግልጽ ነው። ስለዚህ በጨለማ ውስጥ የምትዳክሩ ልጆቻችሁንም የምታዳክሩ በቤተ ፕሮቴስታንት ያላችሁ አማኞች ልትነቁ ይገባል። ላለው ሁለተኛው፣ በእውነት ኦርቶዶክሳውያን ስንፍናችን ጥግ ድረስ ነው። ብዙ ያልተገባ ነገር ስናደርግ እንታያለን። ግለሰቦች ለግላዊ ጥቅማቸው ለሚፈልጉት ነገር ሀብታችንን፣ ንብረታችንን ስናውል ለዓለማዊ ለስጋዊ ነገራቸው አጋዥ ሆነን ገንዘብ ስናበረክት እንታያለን። ነገር ግን እንዲህ አይነት በጎ ስራ ለሚሰሩ ሰዎች ደግሞ እጃችን አይፈታም። ዲያቆን አቤኔዘርን ማገዝ ይገባናል ብዬ አስባለሁ። ወንድማችን ሰው የማይሄድበት ቦታ እየሄደ የተቸገሩ አልባሳት ያጡ ጧፍ ዕጣን ያጡ ቤተክርስቲያናትን እያስከፈተ ራሱ ዲያቆን ሆኖ የሶስቱንም ዲያቆናት ግብር እየሰራ በእውነት በጣም በጣም በጣም የሚደነቅ እግዚአብሔር የሚወደው ልጅ ነው። ራሱ በቃ ሰራዬ ዲያቆን ሆኖ ተጨማሪ ሆኖ እንደ ሰሞነኛም እየገባ አንድ ዲያቆን አንድ ቄስ ሆነ የሆነ የተለያዩ ቦታዎች እየሄደ እየቀደሰ፣ እያቆረበ ክርስትና እንዲነሱ እያደረገ ቤተክርስቲያን ያላዩ ወገኖቻችን ካህን ያላዩ ወገኖቻችን ካህን እንዲያዩ ደሞዝ እየከፈለ አልባሳት እየገዛ እጅግ እጅግ እጅግ በጣም ድንቅ የሆነ ስራ የሚሰራ መንፈሳዊነት የገባው በጣም በሚገርመው መልኩ በአራቱም የኢትዮጵያ ክልል በአራቱም አቅጣጫ እየሄደ ዘር፣ ጎሳ፣ ቀለም ሳይለይ ለቤተክርስቲያን ትልቅ ስራ የሚሰራ ነው። ዲያቆን አቤዘር እንዳያችሁት በምስሉ ላይ ቢሮ ከፍቷል፣ ይሄን በጎ ስራ ለማጠናከር በአዲስ አበባ። ነገር ግን እገዛ ይፈልጋል። ምንም ነገር የሌለው ቢሮ ከፍቷል፣ ተከራይቷል። ስለዚህ ኦርቶዶክሳውያን እንዲህ አይነት ለነፍሳችሁ እረፍት የምታገኙበትን ስራ ለመስራት ብታግዙት ብትተባበሩት እናንተም እግረ መንገዳችሁን የጽርቅ ስራ ትሰራላችሁና በተለይ አቅም ያላችሁ ባለሀብቶች ዲያቆን አቤኔዘርን ማገዝ፣ አስራታችሁን በኩራታችሁን በመስጠት ቤተክርስቲያንን በመስራት ከሱ ጋር እንድትጸድቁ አሳስባለሁኝ። ሁለተኛው መልእክት ይሄ ነው። ሶስተኛው እንግዲህ ይሄኛውን በሳቅ እንግዲህ የሚጠሩት ስመ እግዚአብሔርን ነው የቤተክርስቲያንን ነው እንግዲህ የወሰዱት ግን በአንድ በኩል ያዝናናል ያዝናናል በአንድ በኩል ያሳቅቃል። የቤተ ፕሮቴስታንት እምነት ተከታዮች አገልጋይነን የሚሉ ዘማሪያነን የሚሉ የራሳቸው መልክ ለምን እንደማይኖራቸው ያላውቅ። ምክንያቱም ከቤተ ክርስቲያን የወጡት ኦርቶዶክሳዊነትን ትተው የሄዱት የራሳችን መልክ አለን ብለው ነው። ያ ደግሞ የሉተር መልክ ነው፣ የካልቪን መልክ ነው። የሉተርንና የካልቪንን መልክ መከተል ሲገባቸው አባቶቻችን በቅኔ ማህሌት ላይ በመንፈስ ቅዱስ ተቃኝቶ የሚዘምሩትን ዝማሬ እንደዚህ ሲያወላግዱት ሴን ምን የሚሉት ነው? አሁን ይሄ ያስቃልም ያሳቅቃልም። እንደው በቃ አንደኛ የሰው ወርቅ አያደምቅም፣ ሁለተኛ ትተውት የሄዱት ነው ነው ትንሳኤ ከላመን የሚለውን ወረብ፣ የትንሳኤ ወረብ በቅኔ ማኅሌቱ አባቶቻችን የሚቀኙትን የሚያመሰግኑበትን የምስጋና ቀለም በዚህ መልክ ሲያደናብሩት ሲያደናግሩት አይተናል። እንግዲህ ተመልከቱ፣ ምን ምን ፍለጋ እንደሆነ አይገባንም። ይሄ አሁን ያሰማኋቸው ማለት ይሄ ነው። ልብ ያለው ልብ ይበል። በቃ በራሳችሁ ብታጌጡ መልካም ነው። ኦርቶዶክሳዊነትን ካላነሳችሁ፣ የኦርቶዶክስን ካልያዛችሁ፣ ቤተክርስቲያንን ካልተሳደባችሁ፣ ቅዱሳንን ካላቃለላችሁ፣ የምመስሏችሁ እናንተ የቤተክርስቲያን ነገር ካልነካችሁ፣ በፍጹም በፍጹም በፍጹም ደስ እንደው በቃ ተነሳይ ከለላ የሚለውን የሚለው በዚህ መልክ ሲያወላክፉት ሳይ በጣም ተገርሜ ያቀረብኩላችሁ። ምንም አትጠቀሙም፣ አታውቁትም፣ ትርጉሙንም አታውቀውም። አሁን አንተ እዛ ላይ የምትወላከፈው ሰውዬ ምን እንደሆነ ትርጉሙንም ስለማታውቀው ቢቀርብህስ የራስህን ኪቦርድህን ይዘህ አሸሸ ገዳሜ ብትል አይሻልም? እና ያሳዝናል። ለማንኛውም ልብ ካላችሁ ልብ ግዙ። የተወዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። እስቲ አንድ ሰርገኛ ላሳያችሁና ይሄ ሙሽራ እንግዲህ የሚለውን እንስማው። መቼም ቤተክርስቲያንን ስለሚያነሱ ኦርቶዶክሳዊነትን ካልነኩ የሚሰብኩ ስለማይመስላቸው እነሱ ኦርቶዶክሳዊነትን ሲናገሩ፣ እኛ ደግሞ እያመጣን ን እናሳያቸዋለን። ኢየሱስ ውጭ አዳኝ የለም። የአቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። በተራራ ላይ ወጥተ ጉድጓድ ውስጥ ገብተ የምታድነው የምታገኘው ድነት የለም። እኛ እውነት ስለማንነግራቸው ነው የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት። እኛ ይዘን የከለከልናቸው መድኃኒት አለ። ያንን መድኃኒት ስለከለከልናቸው እንግዲህ ይሄ ሰርጉ ነው አሉ ይሄ ሰውዬ እና በሰርጉ ዕለት ኢየሱስን እየሰበከ ነው እንደሰማችሁት። ቅዱሳንን ይሰድባል፣ የቤተክርስቲያንን ሥርዓት ይሰድባል። ቤተክርስቲያኗ የምታከብረውን ክብረ በዓላት የምትጠቀምበትን ነው ያ የቅዱሳት የምታደርገውን ሥርዓቷን እየተሳደበ ነው። እና ምንድነው ደግሞ የሚለው እኛ ስላልነገርናቸው ነው እንደዚህ የሆኑት። ከኋላ የመጣ ቀንድ ጆሮን ቀደም። አሁን እነሱ ጊዜ ስለሰጣቸው እኛ ስላልነገርናቸው አለ። በጣም ነው የሚደንቀው። አንተ የምትናገርበትን ቋንቋ ሰድራና ሰትራ ያስተማረች ቤተክርስቲያን ነች። አንተ አነበብኩት የምትለውን መጽሐፍ ቅዱስ አሁን ባለበት መልክ እንዲህ ተተርጉሞ ለትውልድ እንዲደርስ ያደረገች ቤተክርስቲያን ነች። አንተ አሁን አውቀዋለሁ የምትለውን ኢየሱስ ክርስቶስን የፕሮቴስታንት እምነት ከዛሬ መቶ ዓመትና ሁለት መቶ ዓመት በፊት ከዛሬ ሶስት መቶ ዓመት በፊትና አራት መቶ ዓመት በፊት ሳይመጣ በፊት ኢትዮጵያ ውስጥ ደግሞ እንግዲህ ያለውን የመቶ ዓመት ምናምን ታሪክ ነው ያለው መቶ ምናምን ዓመት በጣም ቢበዛ ሁለት መቶ ዓመት ታሪክ ከዛ አስቀድሞ ግን ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ትሰብከዋለች በአምላክነቱ በጌትነቱ። አንተ ሳታውቅ አንተ አደለም ያንተ አባት አያት ቅድማያት ሳይወለዱ በፊት ኦርቶዶክሳዊት ቅድስት ቤተክርስቲያን ኢየሱስ ክርስቶስን ትሰብክ ነበርና እኛ ስላልነገርናቸው ነው ብለህ ለኦርቶዶክሳዊነት ኢየሱስን ልትሰብክ ሞክረሃልና ምንድን ነው አሁን ያንተ መልእክት ነው አሁን ኢየሱስን አላወቁትም ብለህ ስርዓቷን ነካ፣ የጸበሉን አገልግሎት፣ ቅዱሳን ጻድቃንን፣ ሰማዕታትን፣ ሌሎቹንም የቤተክርስቲያን ስርዓቶች ነቀፍክ። የቤተክርስቲያን ስርዓቱን ትተን ለስጋችን ድህነት የምናገኝበትን ጸበል መጸበል ትተን እነሱን የሚቀበል የሚያከብር ጌታ እንዳከበረ እንደሆነ የተነገረላቸውን የቅዱሳን የጻድቃን ሰማይታት ጸሎታቸው ኃይል እንደምታደርግ የነገረን ቅዱስ ያይቆም እንዲሁም ደግሞ የጻድቅ መታሰቢያ ለዘላለም ነው ለበረከት ብሎ ብሎ መጽሐፍ የነገረንን ትተን እንደዚህ የነቢይና የፓስተር የምትሏቸውን ጫማና እንትንንጋ እንሳም እነሱን እየዳሰስን እንባረክ። ምንድነው? አሁን የምትፈልገው? እስቲ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ያለማቋረጥ እግዚአብሔርን አምላኳን ቅዱስ ቅዱስ እያለች የምታመሰግን መሸ፣ ለማህሌት፣ ለሰዓታት ንጋ ለኪዳን፣ ለቅዳሴ የሚጣደፉ አማኞች ያሉባት ቅድስት ተዋሕዶ ቤተክርስቲያን ሳር የሚያስግጡት ጋር ትሄድ፣ ዘይት የሚሸጡት ጋር፣ ውሃ የሚነግዱት ጋር ትሄድ ወይስ ብር በማሽን እናባዛለን ብሎ የባንክ ደብተር ላይ የሚጸልዩት ጋት ሄድ። ቀን ከሌሊት ያለ እረፍት ስጋዊና ምድራዊ ነገር ስለ ቪላ ቤትና ስለ መኪና የሚያወሩት ጋት ሄድ። እግዚአብሔርን ማምለክትታ ትላንት ከኋላ መጥተህ ስለ ክርስቶስ ቤተክርስቲያንን ለማስተማር መሞከርህ ይደንቅ ነው። አሁን በአንተ ቤት በሰርግ ዕለት ክርስቶስን እየሰበከ ነው። ግን እኔ በጣም የሚገርመኝ ነገር በቤተ ፕሮቴስታንት ያላችሁ ሰዎች የራሳችሁ ዶክትሪን የላችሁም ወይ? የምታስተምሩት የእምነት ትምህርት የላችሁም የተማራችሁት? አሁን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከተማ ያሉት በሰንበት ትምህርት ቤት ይማራሉ። ቀዳማይ፣ ካላይ፣ ሳልሳይ፣ ራባይ ይማራሉ። ምስጢራትን ይማራሉ። ነገረ ቅዱሳንን፣ ነገረ ማርያምን፣ ነገረ መስቀልን ይማራሉ። የቅዳሴውን ስርዓት ይማሩታል። ስለዚህ አንድ ሰው በዛ እርከን ውስጥ አልፎ ሲመጣ አስተማሪ ቢሆን የተማረውን ያስተምራል። በመጻሕፍት ቤት በትርጓሜ ቤት ደግሞ የተማሩት ደግሞ ድጓውን ጾመ ድጓውን ተምረው አቋቋሙን ዝማሬ ማይስቱ መዋሲቱን ተምረው ቅዳሴውን ተምረው መጻሕፍት ቤት የገቡት ላይ ቤት ታች ቤት ትርጓሜ ተምረው በቤተ ክርስቲያን አውደ ምሕረት በቤተ መቅደሱ ስለ ቅዳሴ የተማሩት በቤተ መቅደሱ አቋቋምና ዝማሬ መዋሲት የተማሩት ደግሞ በቅኔ ማኅሌቱ መጻሕፍት ቤት የተማሩት ደግሞ በአውደ ምሕረቱ እያስተማሩ። ያዩትን ከአባቶቻቸው የቀሰሙትን እውቀት በመንፈስ ቅዱስ ሆነው ያስተምራሉ። ትውልዱ ይጠብቁበታል። ይሄ ስርዓት አለኛ ቤት እናንተ ቤት ስርዓት የለም ወይ? የራሳችሁ ትምህርት የለም ወይ? ኦርቶዶክስን ካላነሳችሁ፣ ቤተክርስቲያንን ካልነቀፋችሁ፣ ቅዱሳንን ካልተናገራችሁ ወንጌል አይሰበክም። እነ ሉተር እነ ካልቪን እኮ ያመጧቸው እነዚያ አምስቱ ሶላዎች አሉ አይደል? እነሱን አታስተምሩ ብቻ፣ ብቻ፣ ብቻ የሚለው እሱን እንኳን አታውቁትም። ስትጠየቁም እንደማታውቁት ብዙ ጊዜ ተገናኝተን የጠየቅናቸው ፓስተሮች አያውቋቸውም አምስቱን ሰዎች የራሳችሁን እንኳን መመሪያ ማለት ነው ስለዚህ ምንድነው አሁን እያስተላለፈ ያለው እያንዳንዱ ፓስተርና እያንዳንዱ ወንጌላዊ ነኝ ነቢይ ነኝ የሚለው በሙሉ ኦርቶዶክሳዊነትን ካልተናገረ የሰበከ አይመስለውም ለነገሩ እውነት ላይ ሁሉም እጁ እንደሚዘረጋ በእውነት አምድ ላይ የተመሰረተ ነገር ፈተና እንደሚበዛበት የታወቀ እናንተ ብቻ አይደላችሁም አስቀድሞም ዲያብሎስ የፈተናት በኋላም ደግሞ ሐሳውያን የፈተኗት ስለሆኑ እስካሁንም ቤተ ክርስቲያን አለች፣ ወደፊትም ትኖራለች። ግን እናንተ እንደው እዛ ውስጥ ያላችሁ ሰዎችስ አሜን አሜን የምትሉ የራሳችንን ትምህርት አስተምሩ አትሏቸውም? ምን አትጠይቋቸው? ሰባኪዎቻችሁም እስቲ የራሳችንን ትምህርት አስተምሩን። ኦርቶዶክስን ተውና ደግሞ መጽሐፍ ቅዱስ ይዛ ነው ያለችው ኦርቶዶክስ። እንደው ክርስቶስን መስበክስ ቢሆን መጽሐፍ ቅዱስን የማያምኑ ብዙዎች አሉ አልነበር? ለምን እነሱን አሰብኩ። እና በጣም ነው የሚያሳዝነው። እንደው እኔ አሁን ይሄን ሐሳብ ያመጣሁት ለምን መሰላችሁ? እዛ ቤት ሆነው የሚደናቆሩ በጨለማ ውስጥ ሆነው የነዚህ መሪነን የሚሉ ሰዎችን ሐሳብ እየሰሙ በዚህ ልክና በዚህ መጠን በጨለማ የሚኖሩ ሰዎች ከነቁ ነው ካወቁ፣ ከነቁ ለነሱ መዳን እንዲሆንላቸው ድነት እንዲሆንላቸው ነው። እንግዲህ ሁለተኛው በጣም ነው የሚደንቀው። ሁለተኛው ማሳያችሁ ምስል ሬጌ እና ዲስኮ የሚያስጨፍር አንድ ፓስተር አለ። በቸርች ውስጥ የሚያስብለው ሲኒስ ነው። እንግዲህ እንደሰማችሁት የሚጮኸው መንፈስ ነው፣ እርኩስ መንፈስ ነው። በእነሱ ቋንቋ የሚያስጮኸው ደግሞ ነቢይን እራሱን ነቢይ ያደረገ እኔን የሚያክል ነቢይና ሐዋርያ የለም ብሎ ከነ ጳውሎስም ከነ ቅዱስ ጳውሎስም ከነ ቅዱስ ጴጥሮስም እንደሚበልጥ የሚናገር ሰው ነው። እዛ ሆነው ለሌ የሚሉትና የሚያጨበጭቡት ደግሞ የጌታ ሰው የሚባሉ ክርስቲያን የሚባሉ ናቸው። እንግዲህ ፕሮቴስታንቶቹ የጌታ ሰው ነን ብለው የሚያስቡት ናቸው። የሚጠራው ሰው ደግሞ የሚጠራው ስም ደግሞ የእመቤታችን የቅድስት ድንግል ማርያም ነው። ልብ በሉ ማርያም ማርያም የትነሽ ነው የምትለው። እንግዲህ አጋንንት ያደረባት ሴት ማርያም የትነሽ እያለች ነው የምትናገረው። አጋንንት ያደረባት ሴት ማለት ነው። አሶጩ ፓስተር ነው ነብይ ነው የሚጮሆ አጋንንት ነው። ያቺ አጋንንት ያደረባት ሴት ደግሞ የምትጠራው የእመቤታችንን ስም ነው ማርያም እያለች። እሱ ደግሞ እንግዲህ አልተጠራውም እያለ ምን እያለ ነው? እየገሰጸ ነው። እንደው እንዲህ አይነት ድራማ እንዲህ አይነት ቲያትር በመስራት ነው ወይ የክርስቶስን ወንጌል የምትሰብኩት? እንዲህ ያለው ግለሰብ ምን ምን እንደሚያደርግ አሳያችኋለሁ። ግን አሁን እንደው እውነታውን እንነጋገር ሲባል መለኮትን ለመውለድ የተመረጠች ድንግል ማርያም ስሟ እየተጠራ አንተና መሰሎች ስማችን ሲጠራ ጋንንት አይቆምም የምትሉ ስጋውያን ደካሞች፣ ቁርጥ ቤትና ክትፎ ቤት የምትሉ ጸሎትና ስግደት ጾም የማታውቁ እናንተ እንኳን ስማችን ሲጠራ አጋንንት ይንቀጠቀጣል፣ ፊቴ አይቆምም የምትል አንተ አጋንንት እያስወጣ ግን አጋንንት ያደረባት ስም ሴት ግን የምጠራው የማንን ስም ነው? የማርያምን ስም ምን አይነት ድራማና ድንቁርና ነው። እኔ በእውነት አሁን ይሄንን ተጃጅላችሁ አሜን የምትሉ ሰዎች ጆሮ አላችሁ? ህሊናስ አላችሁ? እንዲህ የተባለ እኔ እውነት ነው ብላችሁ እንዲህ ያደረጋችሁ የምትወስዱት ሰው በቃ መሀይም ነው፣ ደንቆሮ ነው። ጆሮ የማይሰማ ህሊናው ማያመዛዝን የማይለማ የማይሰማ ማለት ነው። ምክንያቱም መጽሐፍትን የሚያውቅ ሰው እመቤታችን ቅድስት ድንግል ማርያም የመላእክትን ምስጋና የሰማች የመላእክትን ብሥራት የሰማች ድንግል ማርያምን እንዴት አጋንንት ያለበት ሰው ሊጠራ ይችላል? አንተ የኔን ስም አይጠራም የምትል አንተ የያዝኩትን እስክሪብቶ እስቲ ወንድ ነህ ያዝ። እኔ የተቀመጥኩበት ወንበር ላይ እስቲ ተቀመጥ። አጋንንት ያደረበት ሰው እኔ የተቀመጥኩበት ወንበር ላይ አይቀመጥም። እኔ የሰጠው የያዝኩትን እስኪብርቶ አይዝም። የእኔን እጅ አይዝም። እኔ እፍ ብዬ አጋንንትን አስወጣለሁ፣ ሲሜ ሲጠራ አጋንንት ይንቀጠቀጣል የምትለው አንተ ደካማው፣ አንተ ሥጋዊው ሰው አንተ አጋንንትን የምታሸንፍ ሆነ ግን አንተ አጋንንትን የምታስለቀቅላት ሴት ግን ማንን ትጠራለች? ማርያምን። እንዲህ አይነት ቀልድ አለ። እናንተስ እዛ ቤት ያላችሁ ሰዎች እንዲህ አይነት ቀልድ ምናምን ነው የሚገዛችሁ? እንዲህ ከሆናችሁ እኮ ያልተማራችሁ ናችሁ ማለት ነው። ምክንያቱም መጽሐፍ ቅዱስ እመቤታችን ቅድስት ድንግል ማርያም ለዘላለም ብጽዕት እንደሆነች ለአምላክ ማ እንደው ተውታው፣ የኦርቶዶክስን አስተምህሮ ተውት። እናንተ እንቀበለዋለን እንደምትሉት እንኳን ትውልድ ሁሉ ብጽዕት ይለኛል ብላለች አለ በመጽሐፍ ቅዱስ ውስጥ። ከዛ በኋላ ምድረ የሚለው ይሄን የተናገረችው በሉቃስ ወንጌል ምዕራፍ 1 ቁጥር 41 ጀምሮ ስታነቡ። ስለዚህ ምን አለች? ትውልድ ሁሉ ብጽዕት ይሉኛል ብላ ተናገረች ብላችሁ ታምናላችሁ፣ ትቀበላላችሁ። ትውልድ ብጽዕት ያላት መንፈስ ቅዱስ የጸለላት የጋረዳት ወልድ ያደረባት አብ የመረጣት የተመረጠች ድንግል ማርያም መልአክ ያበሰራት እና እንዴት ነው ታዲያ አጋንንት ያደረበት ሰው ስሟን የሚጠራው? አሁን በአንተ ቤት አሁን አጋንንቱን በማርያም ስም የገባ አጋንንት ነው ብለ እያስወጣ ነው። ምን አይነት ጨዋታ ነው ግን የምትጫወቱት? በቃ ይሄ ያለማወቅ ጥግ፣ ገንዘብ የመውደድ ስር፣ በቃ ዓለምን የመናፈቅ ስር፣ በዚህ ዓለም ላይ ተድላ ደስታን የመውደድ መጠን። እናንተም እዛ የምትመጡ ሰዎች ቡካቹ ላይ ልታጸልዩ፣ መኪና ልታገኙ፣ ቤት ልታገኙ ስለሆነ እንዲህ ዝም ብላችሁ አሜን የምትሉት፣ የሚናገረውን ነገር እንኳን አታስተውሉ። ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል መጽሐፍ ቅዱስ። ይህም ብቻ አይደለም በመጨረሻ ዘመን የሚነሱ የአምልኮ መልክ ያላቸው ኃይሉን የካዱ ትዕቢተኞች፣ ተንኮለኞች፣ እግዚአብሔርን የማይፈሩ ጨካኞች ይላቸዋል መጽሐፍ ቅዱስ እናንተ ማለት ነው። ምክንያቱም አንተ ደካማው አጋንንት ይፈራሃል አንተ ማስጾመው ማስጸልየው አጋንንት ይፈራል። መቤታችንን ግን አጋንንት አይፈራም አይደል? እንዲህ ዓይነት እቃቃ! እንዴው እስከመቼ ነው ግን እናንተ እዛ ያላችሁት የምትረገጡትና የምትጃጃሉት እስከመቼ ነው? ለእነዚህ ሰዎች የገንዘብ ምንጭ ሆናችሁ፣ በቃ በጀት ሆናችሁ እናንተ በጨለማ እየዳከራችሁ እነሱ በቤት ይሄዳሉ። አንተ በእግርህ ታክሲ ጠበቀ ትሄዳለህ፣ ግን አሜንት ልለታለህ። ምን እያስተማረ እንዲህ አይነት ድንቁርና እያስተማረ ከመጽሐፍት ውጪ እንዲህ የሚለው ሰው እንዲህ ዳንኪራ የሚያስረግጠው ዲስኮ ተመልከቱ። ሬዲዮ እንደዚህ የሚያስረግጥ ዲስኮ የሚያስጨፍር ሰውዬ በእመቤታችን ስም የገባ ጋር ነው። ይሄ ያለመማር ነፃ የመሆን ውጤት፣ እውቀት አልባ የመሆን ውጤት፣ እግዚአብሔርን ያለማወቅ፣ ያለመፍራት ውጤት ድፍረት፣ መጽሐፍትን ያለማወቅ ውጤት ዓለምን ብቻ የመውደድ ውጤት የድንቁርና ውጤት ነው፣ የድንቁርና ፍሬ ነው። የተማረ ሰው ግን እንዴት ይላል መሰላችሁ? እንኳን እንግሊዟ ንግስት ኩን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችንን በላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ ፐርፔቱዋል ቨርጂኒቲ ጠላችሁ ታዲያ እንዲህ ስላለ ግን መጽሐፍ ቅዱስ ላይ ያለውን የተናገረው። ወደድክም ጠላ አንተ የራስህ መጽሐፍ ጽፈሃል። በማህይምነት፣ በድንቁርና እግዚአብሔር ያከበራቸውን የምትንቅ ወልድ ያደረባትም፣ ክርስቶስ ወዶ በርጦ የተወለደባትን ድንግል ማርያምን የምትሳደብ በአጋንንት ከአጋንንት ጋር ህብረት እንዳላት አድርገህ የምታቀርብ ሁለቱ ሰባት አንተ ይህን ሰውዬ ተንቃለህ። ይህ ሰውዬ ግን ያነበበ ስለሆነ ስለ ድንግል ማርያም እንደዚህ አይነት መልእክት ይናገራል። ተመልከቱ። እግዚአብሔር አምላክ ልቡናችሁን ይመልስላችሁ። በጨለማ ውስጥ ያላችሁ ዳንኪራ የምትረግጡ የቆማችሁበትን መሰረት የማታውቁ ነገር ግን ክርስቶስን እንከተላለን የምትሉ እናንተ እግዚአብሔር ይድረስላችሁ። ምክንያቱም ፍጻሜያችሁ ሲኦል ነው። አምላክ ያደረባትን የተወለደባትን ወልድ እናቴ ያላትን ድንግል ማርያምን ነዋት፣ እናቴ ብሎ ደግሞ ለዮሐንስ ለዓለም የሰጣትን በዮሐንስ አማካኝነት ድንግል ማርያምን ከአጋንንት ጋር ህብረት እንዳላት አድርጋችሁ የምትናገሩ ሌሎቻችሁ አሜን የምትሉ በጨለማ ውስጥ ነው ያላችሁ። የመዳን ቀን ዛሬ ነው። አሁንም እኔ ከተወሰነ ጊዜ በኋላ ትኩረት አድርገው የሚሰራው አዳራሽ ውስጥ ሆናችሁ አሜን የምትሉ ዕውቀት አልባዎች፣ እነዚህ መሃይማን የሚጫወቱባችሁ፣ ንቁ። የመዳን ቀን አሁን ዛሬ ነው፣ አሁን ነው ይልቁ። እንዲህ ካልሆነ ግን በእውነት ህይወታችሁ በጨለማ ውስጥ ህይወታችሁ በድንግዝ ግዝ ውስጥ ይኖራል። ፍጻሜያችሁም ሲወራ ይወራል። በእውነት እግዚአብሔር ከዚህ ከድንግዝግዝ ዓለም ያውጣችሁ ከጨለማ ውስጥ ያውጣት ይድረስላችሁ። ወደ ብርሃን እንድትመጡ ወደ እውነት እንድትመጡ እግዚአብሔርን ወደ ማወቅ እንድታድጉ መጻሕፍትን ወደ መመርመር እንድትመጡ። መንፈሳዊ የሆነ ሰው እሱ ሁሉን ይመረምራል እንጂ በማንም አይመረመር ይላል። እንደ እንደ ከብት ነዳችሁ አለ። እንደ አዳራሹ አስገብተው አትመረምሩ። ምንድን ነው የተናገረው? መጽሐፍት ይላል ወይ? ሰባኪው የተናገረው ፓስተሩ ያለውን መጽሐፍት ይላል ወይ ብላችሁ አትመረምሩ። እና በጣም ነው የሚያሳዝነው። እግዚአብሔር አምላክ ልቦናችሁን ይመልስ። ፊታችሁን ያብራላችሁ ጆሯችሁ እንዲሰማ ያደርግላችሁ። ሌላ ምንም ልንላችሁ አንችልም። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። የወፍታ ሚዲያ ላይ ነበር ቆይታ ያደረጋችሁት። ኦርቶዶክሳውያን በሃይማኖት ጽኑ፣ ለሀገራችሁ ለወገናችሁ ጸልዩ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ ህዝባችንን በፍቅር በአንድነት በሰላም ይጠብቅልን። ሚዲያውን ማገዝ የምትፈልጉ ጥያቄ ያላችሁ እንዲሁም ደግሞ የተለያየ መልእክት ማሳለፍ የምትፈልጉ እዚህ ውስጥ በስር በሚሄደው አድራሻዎቼ በሶሻል ሚዲያም በቴሌግራም በዋትሳፕ ታገኘኛላችሁ። አምላክ ለሚቀጥለው በሰላም ያገናኘን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩ። መልካም ጊዜ